ኖላዊት ክፍል አርባ ሶስት ተለቀቀ። ሀንዬ አባቷ ይቅርታ እየጠየቀ ከድዕን ተባብላ ከተመለሰች በኋላ አባቷ ይቅርታ እየጠየቀ ተደፍቶ አስደነገጣት ማለት ነው። በተናገራት ንግግር እኔ እንዲሞት ነው የምፈልገው ምናምን ብሎ በተናገራት ንግግር ሀንዬ በጣም አዝና ነበረ የኔ ትሁት ማለት ነው። እንዴዎች ባዩሽ የምትባል ሴትዮ እንዲያው የጓደኛ ምቀኛ አያርግብን ማለት ነው። ቤተሰቦቼ ሀንዬ ዲኤን ነው እንግዲህ ልትቀይረው አስባለች። ባዩሽ የምትባል ሴትዮ ማለት ነው። እህትና ወንድሞቿ በጣም እያመኗትም ነው፣ እየተወዛገቡም ነው። እናትዮቱ ግን መልካም ጓደኛ ያለው መልካም ስራ ይሰራል፣ መጥፎ ጓደኛ ያለው መጥፎ ነገር ይማራል። እናትዮቱ ግን የጓደኛዋን ወሬ ሰምታ ሃንዬን፣ ይች ሰራተኛ ተራ ሰራተኛ እያለ እየተሳደበ ትገኛለች ማለት ነው። ሀንዬ ደግሞ አባቷ ከትናንት ወዲያ ለምንድን ነው ምስጥሩን የደበቅሽኝ? ምንድነው የደበቅሽኝ ነገር ንገሪኝ፣ ብሎ በጣም ተቀይማለች ብሎ ተደፍቶ፣ አባትዮዋ ይቅርታ እየጠየቃት ነው። እንዲሁ ይች ባዩሽ የምትባል ሴትዮ ተጋልጣ ማየት ፈልጋለሁ ማለት ነው። ይቺ እርግብ የምትባል ቀዥቃዣ ደግሞ እየተቀዣቀዠች ነው በድንጋጤ ማለት ነው። ዲኤን ሲባል እየተቀዣቀዠች ትገኛለች ማለት ነው። ቤተሰብ ሀንዬ አባቷን አባዬ፣ አንተ እኮ እኔ ምንም ነገር ብታረገኝ እኮ እኔ በአንተ እንደማልቀየምበት ሀቅ አለ አባዬ እና ይቅርታ አድርግልኝ ምናምን ትለዋለች ሀና ደግሞ አሳቢ የሆናት ነገር ነገሩን ሁሉ ለአባቷ ላለመንገር ፈርታለች ማለት ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንደምን አላችሁልኝ? ኔ አልሐምዱሊላህ፣ እናንተ እንዴት ናችሁ? ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። ሁላችሁም ላይክ ሼር አድርጉልኝ ፕሊስ ቤተሰብ ቤተሰቦች የምወዳችሁ ማለት ነው ሁላችሁንም አመሰግናለሁ ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታትን ከልብ ነው የማመሰግነው ሰላም ፍቅር አንድነትን መተሳሰብን መተዛዘንን ለሀገራችን ያምጣለን ማለት ነው አባትዬው ሀንዬ በቃ አባዬ እንግዲህ እኔ መሄድ ያለብኝ ስትለው የት ነው የሆነ ጉዳይ ያለብኝና እዛ ጉዳይ መሄድ ያለብኝ ትለዋለች አይ ብቻሽን ልሰድሽ አልችልም ልጄ ከዚህ በኋላ አብሬሽ ነው የምሄደው የትም ቦታ ብትይዥ። ናታ እና ደግሞ ትላንት ሐኪም ቤት ሄድ ብለው አልሄደም ነበረ። እና ዛሬ አንቺ ጋ ነው ሐኪም ቤት መሄድ የምፈልገው ቤተ ክርስቲያን ደርሼ አንቺ ጋ ሐኪም ቤት መሄድ እፈልጋለሁ ሲላት የዲኤኑ ተራዘመ ማለት ነው። ወንድሟ ግን ፈርቷል። እኔ እኮ እህቴንሽ ዲኤን ሆነም አልሆነም እቴነሽ በአንቺ ጉዳይ አልደራደርም፣ እኔ አንቺን አምንሻለሁ ይላታል። አባትዮ ይህን ሁሉ ችግር አያውቅም። አባዬ በጣም ይቅርታ አድርግልኝ፣ እኔ እኮ አንተ ደህና ከሆንክልኝ እኔ ሁልጊዜም ደህና ነኝ አባዬ ትለዋለች ማለት ነው። እና በጣም ትሁትና አረጋ ያለች መልከ መልካም እና ቆንጆዬ ልጅ ናት። ሰላምዬ ደግሞ ለካ የምትወዳት በምክንያት ነው ማለት ነው። እኔ ያለሁት በእሷ ነው ትላለች። እዚህ ጋር እርግብ መጥታ ለምንድን ነው ስለ እሷ ስለ ሀና ሲነሳ በጣም ያምሻን? ትላታለች ሀናን በጣም አምናት አለሁና አወዳታለሁ። የኔ ቁሞ መሄድ የሀና ጥሩነት ነው ትላታለች እና ገና ለገና ደም ስለሰጠችሽ አምናት አለሁ ትለያለሽ? አለቻት እርግብ ተብዬዋ። አዎ አምናት አለሁ አለቻት። ከዛ እዚህ እንዲህ ከእሷና ከኔ ማንኛችን ይበልጥ ብሻን ብላ ጥያቄ ትጠይቃታለች። ኧረ እኔ ከሐና የሚበልጥብኝ ነገር የለም አልዋሽሽም፣ ትላታለች። እኔ እኮ እህትሽ ነኝ ትላታለች። አይ ብትሆንም እንኳን ከእሷ አትበልጭብንም። ሐንዬን በጣም ነው ማምናት፣ እንዲሁም በእሷ ደም ነው እኔ ቁም የምሄደው፣ በእሷ ደግነት ነው። ሐንዬ ገንዘብንም ሆነ በገንዘብ የምትደለል ልጅ አይደለም፣ ለገንዘብ ብላ አይደለም ትላታለች። እዚህ ጋር ወይዘሮ ሜላት በጣም ተወዛግባና ግራ ገብቷት፣ እንዴት ልጇ ነኝ ትለኛለች? ይች ተራ ሰራተኛ ገና ለገና ቤት ያስገብች አባቷን ስላሳከምኩላት እንደዚህ ልትለኝ ይገባል? በልጆች መካከል ትገባለች ትላለች። ይሄ ደግሞ ወንድማቸው በጣም ጥሩና ትሁት ልጅ ነው ማለት ነው። እሱ ደግሞ እኔ ሀናን እኮ አምናታለሁ ምንም እንደማተዋሽ አውቃለሁ ብሎ እናቱን ለማሳመን ይሞክራል ማለት ነው። እና ታዲያ እርግብ ልጅሻ አይደለችም እያልከኝ ነው ትለዋለች። አይ እሱ አልወጣኝም፣ ነገር ግን ሀነ እውነቷ ሊሆን ይችላል ይላታል። እና ደግሞ ማየ ይቅርታ፣ ይህን ዲኤንኤ ይሁን ያልኩት አንቺን ለማስገፋት ብዬ ሳይሆን እውነቱን ማወቅ ስላለብን ብዬ ነው ይላታል ማለት ነው። ወይዘሮ ሚላት ደግሞ እናንተ ይሁን ስላላችሁ ነው እንጂ እኔ የዲኤኑ ፈልጌው አይደለም ትላለች። ልጅን አምናታለሁ ትላለ። በዛች በጓደኛዋ በመጥፎ ጓደኛዋ ተደልላ ይህን እውነተኛ ልጇን ሰራተኛ እያለ እየተሳደበ እያቋሸሸ እያዋረደ ታሰራለች ማለት ነው። ይህ ልጅ ግን በጣም ጥሩ ልጅና ጥሩ ሀሳቢ ልጅ ነው ማለት ነው። ወንድም ተብየው ማለት ነው። እዚህ ጋር እማዬ፣ አሁንም ይሄ ዲኤን መሆን ስላለበት ነው። እና እኔ ሃና፣ ውጤቱ ወጣም አልወጣም እህቴ ናት። እናንተ ገና ለገና አብራችሁ ስለቆየች ለእናንተ ጥሩ ስለሆነች ችኛቱ ሌ ልታጋልሏት ነው እንዲ ትለዋለች። አይ፣ እንደ እሱ ማለታችን አይደለም ይለን ሃንዬ፣ ተዘጋጀችና ቤተ ክርስቲያን ደርሳ በዛው ወደ ስራዋ ልትሄድ እና እንዲሁም ወደ ዲኤኑ ልትሄድ አባትየዋ ይነሳሉ። አባትየዋ ተነሱና፣ የት ልትሄጂ ነው ልጄ ይሏታል። አይ አባዬ እኔ እኮ መሄድ ያለብኝ ቤተ ክርስቲያን ደርሼ በዛው የመሄድበት ጉዳይ አለ ትለዋለች። አይ እኔም አንቺ ጋ ነው የምሄድ፣ አይሆንም ካልሽ ደግሞ ሐኪም ቤት ውስጥ አብረሽኝ ነው የምትሄጂ ይላታል። አይ አባዬ አይሆንም ብላ ብትለው ለምን ብሎ ሲቀየምባት ሲጋተራት ከዛ በኋላ እሺ ብላ አባት ዮዋን ይዛው ሄደች። ከቤተ ክርስቲያን ደርሰው ከዛ በዛ ወደ ሀኪም ቤት ሄዱ ማለት ነው። እዚህ ጋር እየተከራከራት ነው ያለው። እንዴት አይሆንም ትለያለሽ? መሄድ ያለብኝ እህድ ያለው ብዬሽ አለው ልትቃወም አትችይም ይላታል። አባዬሽ ካልክ እንግዲህ እኔ ልቃወም አልችልም፣ ግን በጣም አስቸኳይ ጉዳይ ስላለብኝ ነው ስትለው፣ እሱ ነገር ምንድን ነው ሲላት፣ ይህን ነገር መናገር አትፈልግም ማለት ነው። እዚ ጋር ወይዘሮ ሜላት እንደተለመደው ወይዘሮ ባዮሽ የምትባል ሴትዮ ጓደኛዋ መጥታ ምንድን ነው ትላታለች ማለት ነው። እዚህ ጋር እንደዚህ እንዲ ዲኤን እኮ ሊሆን ነው እንዲሁን ታምነኛለች ብላ ይቺ ተራ ሰራተኛ እንዲሁ ልጆቹ ስላሉ ነው እንጂን ያልፈልግም ነበር ትላለች። ከዛ ለማንኛውም ቡና ላፍላለሽ፣ ምግብም ልስራ ሰራተኛ ሽየትና ትላታለች። አይሽሊን ጉዲን ሰራተኛ የትኩ ቀርሞ ትተዋለች። ያይሽሊን ጉዲን ኒን ጉድ ትላለች ማለት ነው። የገዛ ልጇን በጓደኛዋ በኩል ሰራተኛ እያለች እያቃለለች እያዋረደች የዛኒ እውነቱ ሲገፋ ወይዘሮ ሚላት ምን ብላ ሐናን ይቅርታ እንደምትጠይቃት ወይም ምን እንደምትላት የዛኒ ፈጣሪ ይሆናት ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ ሰወዳችሁ። በዚህ ቪዲዮ ብዙ ሰብስክራይብ እና ብዙ ላይኮችን ማግኘት አለብኝ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ ውድ ተመልካቾቼ። እዚህ ጋ እየተከራከረች እንዲሁም ውሸቷን ማለት ነው እንዲ ይች እርግብ የምትባል ሴትዮ ታምኛታለሽ፣ እንዲው እውነታቸው ነው ምርመራው እውነት መሆን አለበት። ተመ ይመርመሩ ትላለች የዲኤኑን ልቀይረው እሰስተ ስለሆነች ገና ለገና ወይዘሮ ሚላት በጣም የዋህ ናት አታቅም ብላ የዲኤኑ ለመቀየር የዲኤን ማድረግ አለባቸው ትላለች፣ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ ቻናሌን በትህትና ጠይቃችኋለሁ። ውድ ተመልካቾች የምወዳችሁ የማከብራችሁ ቤተሰቦቼ እስከዛሬ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ላበረታታችሁኝ ውድ ተመልካቾቼ ላቅ ያለ ምስጋና ይኖርናል። አራት ሺ ኬ ገብተናል እንግዲህ እንኳን ደስ አላችሁ። አራት ኬ ገብተናል። ጉዞ ወደ አምስት ይባላል በቅርብ ጊዜ ውስጥ ደግሞ አምስት ሺህ ሰብስክራይብ እንደምታስገቡኝ በእናንተ አልጠራጠርም ማለት ነው ቤተሰቦቼ። እዚጋ ወይዘሮ ሚላት ምግብ ሰርች የመጣው ብላ ምግብ ሰርታ ቡና ምናምን እየጠጡ ይገኛሉ ከወይዘሮ ባዩሽ ጋር ማለት ነው። እዚጋ ልጁ ደግሞ እማዬ እንዴት ነው? አትቆጩ ትመጣለች ኮሷ ለምንድን ነው ምትቆጩ? ምናምን እያለ እናቱን ለማረጋጋት ይሞክራል ማለት ነው። ወይዘሮ ሚላት በጣም ሐናን እየተሳደበች ና እያቋሸሸቻት ይገኛል ማለት ነው። ቤተሰቦቼ እንግዲህ መልካም ጓደኛዎችን ይስጠን፣ ለሰው ልጅ ጥሩ አሳቢ እንጂ ክፉ አሳቢ አያደርገን ማለት ነው። ግን ልጆቿ በጣም ትሁትና ጥሩ ልጆችን እንዳሏት በዚሁ መመልከት ይቻላል። ሀንዬ ደግሞ እዚጋ አባቷ ጋር ከሐኪም ቤት ከመጡ በኋላ አባዬ ዶክተሮቹም ቀሩ፣ እኔም በጣም ቸኮልኩኝ ትለዋለች። እንዲህ ልጅ ምንድነው አስቸኳይ ነገር ከስራ እየደወሉብኝ ነው ትለዋለች። እሷ ደግሞ ቃል የገባችላቸው ነገር ስላለ በቃ ከዛ ነገር መቅረጥ ስላልፈለገች በጣም ስለጨነቃት ነው ማለት ነው። ውድ የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላም ፍቅር፣ አንድነትን፣ መተሳሰብ መተዛዘንን ያምጣለን። እዚህ ጋር ለአሴል ደውላ፣ አሴል ወይነ እኔ ወደ ስራ ልመለስ ነበር፣ አባዬ ሆስፒታል ውስጥ ነበረ፣ ከአባዬ ጋር እንድትቆይ ይፈልጌ ነበረ እና እኔ ወደ ስራ ልሄድ ነው ትለዋለች። እሺ በቃ መጣለሁ፣ ሀንዬ፣ አልቆይም እመጣለሁ ይላታና አሴል ማለት ነው ከዛ እዚ ጋር ደግሞ ከስራ እየደወሉ ላም መጣው ትላለች ማለት ነው። ቶሎ በልባክና ሴት እንዳትቆይ ትለዋለች። እሺ ይላል አሴል ማለት ነው። አሴል እዚ ጋ እዩ ጋ እያወራች ነው ማለት ነው። ሀኒ ይህን ያንቺ ደውለሽልኝ አልቀርም ብሎ አፍቲ ሳይቆይ ወደ ሃና አባት ወደ ሆስፒታሉ ሄደ ማለት ነው። አባዬ አሴል ይመጣል ከዚህ በኋላ ከሱ ትቆያላችሁ እኔ ደግሞ ከስራ ደርሼ መለሳለሁ፣ ትላቸዋለች። ሁላችሁንም እወዳችኋለሁ አከብራችኋለሁ። ውድ የተከበራችሁ የሀገሬ ልጆች ሰላምንና ፍቅርን አንድነትን መተሳሰብ መተዛዘንን ያምጣልን። እዚህ ጋር ደግሞ ወይዘሮ ሜላት ከባዮች ጋር ቡና ትጠጣለች ማለት ነው። እንዲያው ሰላምዬማ ሞያ ለምዳልሻለ እንዲያው ሜላት ትላታለች። አይ እድሜ ለሀና ሀናናት ያስተማረችው ያትላታለች። እንዲሁ በጣም ባለሙያ እና ጎበዝ ልጅ ሆናልሽ አለ ትላታለች። እዚህ ጋ መሻላ ቡና እየጣጡ ምናምን ይቦጭ ቃሉ ጥሩ ነው እንዳለም እናት የለም ማለት ነው። የራሷን ልጅ ሰራተኛ እያለ እየተሳደበች፣ የሰው ልጅ ግን ልጅ እያለ ታቀማጥላለች ማለት ነው። እዚህ ጋ ጥሩ የምትናገር ትመስላለች ወይዘሮ ባዩሽ የምትባል ሴትዮ ማለት ነው። ጥሩ ተናጋሪ ትመስልና ምላሷን እያለ እያላላመች አሁን ስለ ርግብ መጥፎ መጥፎ ነገሮችን ትናገራለች። ምክንያቱም ሁሉንም ነገር ለማወቅ ማለት ነው። እና ሁላችሁንም ወዳችኋለሁ አከብራችኋለሁ። ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና የምጠይቃችሁ ይሆናል። ውድ ተመልካቾቼ፣ ውድ ኢትዮጵያውያን፣ ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ የምሰናበታችሁ ይሆናል። ውድ የኖላዊ ድራማ ተከታታዮች በዚህ ቻናል ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት እጠይቃችኋለሁ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እዚህ ጋር በጣም ኮስተር ብላ እርግብን እየተሳደበች ነው። እውነቷ ሊሆን ይችላል። በቃ እውነት አይደበቅም። ስለዚህ ዲኤኑ መመርመር አለበት ትላለች ማለት ነው። ከዛ እሷ ልታመቻች ነው፣ በገንዘብ አስከፍላ ዲኤኑን ለመቀየር ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ባይ ባይ